ለሰርግ መኪና ተከራይተው ወደ የሀገሯ ስም አሁንም ጠፋኝ። ወደዛች ሀገር እየሄዱ ያለበት በነበረበት ሰዓት የመኪናው ፍሬን ተበላሸ። ቶፊቅ ነበር መኪናውን ሲነዳ የነበረው። ቶፊቅ ሲነዳው የነበረው መኪና ፍሬን ተበላሸና ለማቆም ተቸገረ ማለት ነው። መኪናው አልቆምለት አለ። ከዛ እንደምንም አድርግ አዙር ያቆማለሁ ሲል ከዛፍ ጋር ተጋጨ። ከዛፍ ጋር በተጋጨበት ሰዓት ከጀርባ የነበረው ሰውዬ ተጎርቷል ሳይሆን ጭንቅላት ውስጥ ደም ፈሶ የቶፊቅ በጣም የቅርቡ ሰው አርፏል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን ይህ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር ጤና መኝላችኋለሁ። ፈጣሪ ምረክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብቶን ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ ሴት በኮሜንት እንድሰጡ እያልኩኝ ዛሬ በሚያሳዝን ቪዲዮን የመጣሁት እውነት ለመናገር በጣም ስሰማት ውስጤን በጣም እየወረሬ ነው የሰማት ማለት ነው። ማሪናን ብዙ ሰው ልቡ ለሁለት ተከፍሏል። ምክንያቱም በጣም ብዙ የሚያስጠሉ ፕራንኮችን ከዚህ በፊት ስለሰሩ አሁንም ላይ ያ ነገር እየተፈጠረ ነው ያለው የሚል ስሜት ያለው ሰው አለ። እንዲሁም ደግሞ የሶፊን ባ ነው የሚል አለ። እንዲሁም ደግሞ ፈጣሪ ያውጣው ካለበት ችግር የሚል ሰው አለ። በሶስት የተከፈለ ነው ቪዲዮ ላይ እንዳየሁት ሰውር ማለት ነው እና በሶስቱም ላይ በእያንዳንዱ ላይ ሀሳቤን ሰጥቼ ማለፍ እፈልጋለሁ። እኔ በመጀመሪያ ፕራንክ ነው ለተባለው ነገር በዚህ ነገር ማሪና እውነት ነገር በዚህ ነገር ፕራንክ የምትሰሩ ከሆነ በጣም ታሳፍራላችሁ። እኔ በጣም ነው የማዝነው። ሰው የምላሱን ፍሬ ይበላል። ነገር ግን ፕራንክ አይደለም ልል የምችልበት ምክንያት አለኝ። እኔ ምክንያቱም ቶፊቅ በጣም ቆይቷል ቪዲዮ ከሰራ። የፈለገ በሰላሙ ቢሆን በሰላም ከሆነ ዩትዩብ ላይ አንድ ነገር ሳይሰራ አይቀርም ካያችሁ ወደዛ ሊሄድ ነው ብሎ ከዛ በኋላ ቪዲዮ አልሰራም የለም። ስለዚህ ዩቱብን ይሄን ያህል ጊዜ ጨግሮ አይተውም ማለት ነው። ስለዚህ ችግር ውስጥ እንደሆነ በዚህ ያስታውቃል። ሌላው እኛ አካባቢ አሁን በእኛ ክልል ታውቃላችሁ፣ በዚህ ሰዓት ምንም አይነት ሰላም እንደሌለ ገና ሲሄድ ጀምሮ እኔ ፈርቻለሁኝ። በቃ ማለት አንዳንድ ጊዜ እንደ ሰው ሰው ምንም ቢያጠፋ ምንም ቢሳሳትም እንኳን የሆነ እንድታዝኑለት የሚያደርጋችሁ ነገር አለ ቶፊቅ በህይወቱ ላይ ስህተት ቢሰራም እንኳን ራሱ ብዙ ደጋግ ስራዎች አሉት፣ ብዙ ጥሩ ነገሮች አሉት እውነት ለመናገር ማለት ነው። ስለዚህ አሁን እዛ ሀገር ላይ እየሄደው በመጀመሪያውም ራሱ የተወዱ የተራ ወገኖችን ለማገዝ ነው ተናግሮታል እሱም ራሱ ማለት ነው። ግን ደግሞ የሀገራችን ሁኔታ ጥሩ ስላልነበረ ብዙዎች ፈርተው ነበረ። የፈሩትም ደግሞ ይኸው በዚህ መልኩ መጣ ማለት ነው። አሁን ላይ እንግዲህ ማሪና እንደተናገረችው መኪናው ፍሬን ቢስለው ከግንድ ጋር ሲጋጭ የራሱ የቅርብ የሆነ ሰው ህይወቱ አለፈ ማለት ነው። ከዛ ለምንድነው ምንድን ነው የሆነው? ህይወቱ ሲያልፍ እዛ መኪና ውስጥ ያሉ ሌሎች ሰዎች አገሪቷ ጥሩ ስላልሆነች ጥሩ ነገር ስለማይፈጠር አንተ አምልጥ፣ እኛ ሹፌሩን አናውቀውም እንላለን። በጣም ትልቅ ስህተት ነው የሰሩት በነገራችን ላይ እዚህ ጋ ማለት ነው። ምክንያቱም ከኋላ የሚመጡት ፋኖችና እንትን ሚኒሻዎችና መከላከያ ይሁን አላቅም ብቻ ያሉት ማለት ነው ምንም ያደርጉታል ብዬ አላስብም፣ እኔ ምክንያቱም ይሄ ልጅ ህጋዊ ሰው ነው፣ መታወቂያ ይዞ ነው የሚንቀሳቀሰው። የዛ ክልል ልጅ እንደሆነ ሲታወቅ ሰው ለአንድም ለሌላ የሚሄዳል። ስለዚህ ሙሉ ለሙሉ ሰው መንቀሳቀስ አይችልም ማለት አይደለም። የተፈጠረበት ነገር አለ። ያ ክስተት በህግ ቢጠየቅበት ነው እንጂ የተሻለ የሚሆነው። እንዴት ነው የሰውን ልጅ ነፍስ ያክል ነገር ጠፍቶ እሱ ጫካ ውስጥ ለመሸሽ የሚያስበው? ሲቀጥል ደግሞ ለዚያውም በዚህ ጊዜ ጫካ ውስጥ መሸሽ ማለት ሌላ አደጋ መፍጠር ነው ራሱ ላይ። ስለዚህ አሁን ምንድን ነው ይሄ ልጅ ምን እንደሆነ አይታወቅም። ይታሰር ሽፍቶች እንደተባለው በአሁኑ ሰት ታውቃላችሁ፣ መከላከያ ያለው ጫካ ውስጥ ነው። የአማራ ልጅ እንደሆነ ሲታወቅ እንዴት ነው የሚለቁት መከላከያዎች ጫካ ውስጥ አግኝተው ለዛውም፣ ብቻውም ማለት ነው። ስለዚህ የባሰ አደጋ ውስጥ ነው ራሱን የጣለው ማለት ነው። እንደዚህ አይነት አደጋዎች ሲከሰቱ ማንኛውም ሰው በፍጹም መሸሽ የለበትም። በቃ አውቆ ሳያውቅ ሳይወቅ ያ ነገር ተከስቷል። ሲቀጥል ደግሞ ማለት በቃ ባላሰበው ሰዓት ይሄ ነገር ስለተከሰተበት በጣም አዝኛለሁ። እኔ የሰውን ልጅ ያክል ነፍስ መጥፋት እንደገና ደግሞ እሱም ለምን ምንም ቢያጠፋ ምንም ቢበድል፣ የሰው ልጅ በይቅርታ የሚተላለፍበት ጊዜ ላይ ሆኖ ክፉ አልመኝም እኔ ለማንም ማለት ነው። ሲቀጥል ደግሞ ብዙዎች የሶፊምባ ነው የሶፊምባ ነው እያላችሁ በጣም ብዙ ጽፋችኋል። አዎ ሶፊ እንደ ሴት ልጅ ተበድላለች፣ እንደ ሴት ልጅ ደርሶባታል ብዙ ነገር አድርገዋል። ግን ደግሞ ያን ያክል እሷን ቢሆን አሁን አትፈልግም የሱን ክፉ እርግጠኛ ነኝ። የፈለገ ቢበድላትም እንኳን አለም ሰው ይህን ያህል አመት ከአምስት አመት በላይ በፍቅር አብራቸው የቆያችሁ ሰው ቀርቶ ሁለት ቀን ሶስት ቀን ራሱ በአይነት የተያያችሁት ሰው የሰው ልጅ የሆነ ሰው ክፉ አይመኝ ገባችሁ። ስለዚህ አሁን እሷም ይህንን ኮሜንት ስታይ ራሱ በእርግጠኝነት ይከፋታል። ለምን የሰው ልጅ ነው እንዴ! እሱ ጭንቅ ላይ ሆኖ እንዴት ነው የእሷን ሀዘን የእሷን ለቅሶ ጽፋችሁ እዛ ጋር ሰውን እንትን ለማድረግ የምትሞክሩት? እና ደግሞ በቀል ክፋት በክፋት አይመለስም። እኛ ሰው ከሆነ ለሱ እንዲመለስ መጸለይ ወይም ደግሞ የበደለን ሰው ይቅርታ እንዲጠይቅ በቃ ሕሊናው እንዲታዘዝለት ማድረግ ነው እንጂ ያለብን እሱን የባሰ ገደል የሚሰድ ነገር መናገር ወይም ደግሞ ሌሎችን የሚያስከፋ ነገር መናገሩ ተገቢ ነው ብዬ አላስብም። ምክንያቱም እያደረግናቸው ያለነው ነገሮች እኔ በነገራችን ላይ ዩቱበሩ ዘጠና ፐርሰንት ከዚህ በኋላ ተጣላም ብሎ እራሱ አላምንም። በቀደም የአቤል የሚባለው እና ማነው ማነ የምትባለው የቡታጀራ ዩቱበሮቹ ማለት ነው። ተጣላን ብላ ያ ሁሉም ባ ያ ሁሉ እንትን ስታወርድ እውነት ነው ብለን ይህ ባፌን ከፍቻ አዝኝላት ቪዲዮዋንም ሼር አርጌ ብዙ ነገር በቃ ሀሳብ በኮሜንት እየሰጠዋት አንድ ሶስት ቪዲዮ ዩቱብ ከፍቶ ሰው እንዴት ነው በጸብ ሰብስክራይብ አርጉኝ ተብሎ የሚመጣ ይሄ ጸብ የሚባል ነገር የለም። ጭራሽ ሳምንት ባልሙሉ ውስጥ ያ ሁሉ ሰው ጸብ ተፈጥሮ እንደ አዲስ ምንም እንዳልተፈጠረ ሆኖ መኪና ገዝቶ ሰርፕራይዝ አረጋት አያችሁት። ስለዚህ ዲቦር ይሰጣሉ ብትሉኝ አላምንም። እኔ የሶፊና የቶፊቅ ምንድነው ያሳመነኝ በጣም ቆዩ፣ ይሄን ያክል በፕራንክ ቢሆን ተለያይተው አይቀሩም የሚል ነገር ነው ያሳመነኝ እንጂ፣ ብዙዎቹ አሁን ላይ እንግዲህ ከማሪና ጋር ያሁሉ ነገር ተፈጥሮ፣ ማሪናና ሶፊ አሁን አብረው እየሰሩ ነው ያሉት። ስለዚህ እንዴት ነው የምታምኑት እናንተ? አሁን ይሄንን ጸብ በመካከል አለው የለም የሚለውን ነገር ለማመን ራሱን ይቸገራለሁኝ። ይህ ብር የማያደርገው ነገር የለም። የምር እኮ ነው የምነግራችሁ። የምር አሁንም ኛ ጉዶች ይዋቸው እዚሁ ጋር እነሩታ እነምናምናም ተጣላን እያሉ ይሄን ያህል ወርምሮ ይሄን በግ ህዝብ የሚያዝጉት ማለት ነው። በንም በሌለበት ነው ምንም በሌለበት ቢዝነስ ቢዝነስ ነው። በቃ ጨዋታው በዚህ ዘመን ማለት ነው። እኔ እና አንቺ እያንዳንድሽ እዚህ ሩሂር ጊቢን ዚህ ታሌ ተብለን በወር የምናገኘው ብር እነሱ በአንድ በሁለት ቪዲዮ ላጥ እያደረጉ እየበሉ አዳሚ ብርሽን እንደ እንትን ምግብ ሳይሰጣት እንደምትታለ ብላ ትታለብ ያለሽ ማለት ነው። ስለዚህ እነዚህም አሁን አሁን እንደውም እነዚህ የእኛዎቹ በእኛ ክልል ያሉት እንደውም አይሰሩም ሰርተው አያሰሩም ሰነፍ ናቸው። እኔ በእነዛ በኩል ያሉትን በጣም ወድላቸው ነገር ይተጋገዛሉ። በቃ ቦታጀሮች በጣም ነው የሚተጋገዙት የእውነት ለመናገር ማለት ነው። እኛ ጋር ግን ያላችሁ ድርቅ ድርቅ ድርቅ። ለራሴ አንድ ሰው ካገኛችሁ ከዛ ሰው ጋር ብቻ ችክ ያን ልክፈትለት ል ያን ላግዘው የለ ሁሌ የምናደድባችሁ ባህሪያችሁ ይሄ ነው። የምትለወጡት ከሌሎቹ ጋር እየሄዳችሁ በቃ በራሳችሁ ክልል ያለን ሰው በፍጹም አታግዙ። ይገርመኛለን። እና ለማንኛውም እኔ አሁን ወደዛ ወደዚህ ማለት ሳይሆን በቃ ስለ ቶፊቅ ነው መናገር የምፈልገው። ቶፊቅ እግዚአብሔር ካለህበት ችግር እንዲያወጣ እመኛለሁ። ወንድሜ ምንም የሰው ልጅ ስህተት ቢሰራም እንኳን መጥፎ ተመኝቼ ሰውን አልመልሰውም። እና እግዚአብሔር ካለህበት ችግር እንዲያወጣ ፈጣሪ እንዲያግዝህ ሁላችንም በጸሎታችን ብናግዘው ደስ ይለኛል። ምክንያቱም ያለውን ጊዜ ታውቃላችሁ። በዚህ ሰዓት ምን አይነት ክፉ ጊዜ ላይ እንዳለን ማለት ነው እና እግዚአብሔር ያግዝ ለማለት እወዳለሁ። ለማንኛውም ቤተሰቦች ቪዲዮ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ ሆነላቸው።